እንት ናችሁ እግዚአብሔር ይመስገን። ዛሬ ደግሞ በዚህ መልኩ ሰላጣችንን ሰርተናል። በጣም የሚያምር ሰላጣ ነው። የሌለው ነገር የለውም። እንቁላል አለው ሙዝ አለው ቀይ ስር፣ አቮካዶ፣ ሽንኩርት፣ ድንች፣ የወይራ ዘይት አለው ማለት ነው። በዚህ መልኩ ቀለል ያለ ሰላጣ አመት በዓል ስለነበረ ትንሽ ቅባት ምናምን እየበላን ስለቆየን አሁን በዚህ መልኩ ደግሞ ሰላጣችንን ሰርተናል በጣም ደስ የሚል ሰላጣ ነው ቀለል ያለ ማለት ነው ለምሳችን ለምሳሌ ዛሬ በዚህ መልኩ ነው ሰላጣ የሰራሁት ማለት ሰሞኑ ያው ቅባት ነክ ስጋ ዶሮ እየበላን ስለነበረ ለዛ ነው እና አሁን ሰላጣ ውስጥ ሁሉ ነገር ጨምሬበታለሁ ማለት ነው። ሽንኩርት፣ ቃሪያ፣ ቲማቲም፣ እንቁላል፣ ድንች፣ አቮካዶ፣ ቲማቲም፣ ሙዝ በዚህ መልኩ እንደዚህ አድርጌ አዘጋጅቻለሁ ማለት ነው። በሚያምር መልኩ ነው የተዘጋጁት እና ቀለል ያለ ምሳ ማለት ነው። ምንም ቅባት የሌለው ቀለል ያለ ምሳ በዚህ መልኩ አዘጋጅቻለው። አዘገጃጀቱም ቀላል ነው። ቤት ውስጥ ባላችሁት ነገር ያው አስቤዛ እንገዛ የለ ቲማቲም ቤት ውስጥ ይኖረናል። ድንችም ቤት ውስጥ ይኖረናል። እንቁላልም ቤት ውስጥ ይኖረናል። ሙዝም ቤት ውስጥ ይኖረናል። እኔ እንደው ሙዝ ብርቱካን ሁልጊዜ ቤት ውስጥ ይኖረኛል። በዚህ መልኩ አዘጋጃለሁ። ቀይ ስር መቼም ከሐበሻ ቤት አይጠፋም። ድንች ከሐበሻ ቤት አይጠፋም። በዚህ መልኩ በቃ ባለ ቤት ውስጥ ባለው ቤት ባፈራው ነገር ከበርበሬ ነፃ ከቅባት ነፃ የሆነ ምሳ በዚህ መልኩ ዛሬ አዘጋጅቻለሁ እና በጣም ደስ የሚል ምሳ ማለት ነው። አሁን በዚህ መልኩ አቮካዶ አለው በጣም ደስ በሚል መልኩ በጣም እና ከየአንዳንዱ ደግሞ የምናገኘው ለሰውነታችን ጠቃሚ ፕሮቲኖች፣ ቪታሚኖች ብዙ አይነት ጥቅም ያለው ነገር እናገኛለን ማለት ነው። በዚህ አይነት መልኩ ሰላጣችንን አዘጋጅተናል እና ሞክሩት፣ እንደኔ ከወደዳችሁት ሞክሩት። ትንሽ ለውጥ ያለ ነገር በዚህ መልክ እና ይሁ ድንቼ፣ ቀይ ስር ሁሉ ነገር በዚህ መልኩ አዘጋጅቻለሁ። ሽታውን ልነግራችሁ አልችልም። ደስ የሚል በጣም ተበልቶ የማይጠገብ ሰላጣ ነው ማለት ነው። ሁሉ ነገር ፍራፍሬ ያለበት አትክልት ያለበት እና በጣም ደስ የሚል ሰላጣ ነው። እራሱ እንትንም ካላችሁት ሰላጣም ካላችሁ ሰላጣ ቅጠል ካላችሁ ሰላጣ ማለት ነው ጨምሩበት። እኔ ግን ሰላጣ የለውም። በዚህ መልኩ እንግዲህ ምሳዬን ዛሬ አዘጋጅቻለሁ። በጣም ደስ የሚልና ጣፋጭ ምሳ ነው የሚሆነኝ። እንደኔው ያው ትንሽ ለወጥ ለማድረግ ከፈለጋችሁ በዚህ መልኩ ምሳችሁን አዘጋጁ። ለእራትም ይሆናል እና በጣም ቆንጆ ነው እና ሞክሩት፣ ሞክሩት ላለው በጣም ተወዱታላችሁ። ቪዲዮውን ደግሞ ከወደዳችሁት ላይክ ኮመንት ሰብስክራይብ ማድረግ እንዳትረሱ። እና አሰራሩም ያው ቀላል ነው እንደነገርኳችሁ። ያው ያስገባውበት አትክልት ነው ይሄ ይሄ በቃ ቀይ ስሩ ምኑ ምኑ ድንቹ ሁሉ ነገሩ ግልጽ ነው ይታያል እና በዚህ መልኩ ሰላጣኝ ዛሬ እሰራችዋለሁ። ከወደዳችሁ ደግሞ ሰብስክራይብ አድርጉኝ ቤተሰብ አድርጉኝ እና ተቀላቀሉ አበረታቱኝ። በጣም ወዳችኋለሁ። የገሬ ልጆች ሁልጊዜ ቅባት ነገር ስንበላ እኛም ደግሞ እንደዚህ አይነት ምግብ ስንበላ እንደኛ ነገር ስራ ምን ሰራ ሰዎች እንጠነክራለን። ሁልጊዜ ያው እንጀራ ብቻ ሳይሆን እንደዚህም ደግሞ አንዳንድ ጊዜ ለየት ያለ ምግብ ስንሰራ፣ በጣም ቆንጆ ነው። ሰላጣ በጣም አሪፍ ነው፣ ጉልበትም ይሆናል፣ ለሰውነታችንም ቆንጆ ነው። በዚህ መልኩ ሰላጣችሁንም ሰርታችሁ መመገብ ትችላላችሁ። በርቱ እና ወደኋላ አትበሉ። ለራሳችሁ ቆም መቆም አለባችሁ መብላት አለባችሁ ነው። እና የተለያየ ነገር ስንበላ ለሰውነታችን የሚያስፈልገው ነገር እንሰጠነው ማለት ነው። እና ሰውነታችን ብዙ አይነት ነገር ይፈልጋል። እንደዚያው ባናገኝ እንኳ ራሱ በሳምንት አንዴ እንኳ በቃ መብላት አለብን እንደዚህ የተመጣጠነ ነገር ማለት ነው። እና በርቱ፣ ወዳችኋለሁ። ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረግ እንዳትረሱ። እና አበረታቱን፣ ከጎኔ ቁሙ ብላችኋለሁ። ቻው፣ ሰላም ሆኖልኝ። እግዚአብሔር ከእናንተ ጋር ይሁን።